ደህና ናት፣ እንዴት አሉ? ሰላም ነው። ደህና ናት አሉ። ኑሮ እንዴት ነው? እንዴት ነው? አይ ገና ግማሽ ስንት ብር ነው ያለበት? አውቀዋታል አሁን ልብትን ደምሮ ውሎታል። ሀያ ሺህ ብር ሀያ ሺህ ብር እና አስሩን ነው የከፈሉት። አዎ፣ ስለዚህ አሁን እንዳለው አስር ሺህ ብር ነው። አዎ፣ አስሩን ከፍለዋል። አዎ። ሰላም እንዴት ናችሁ ውድ ቤተሰቦች። የምታዩቸው እናታችን የሚያሳዝኑ እናት ናቸው። ባልተቤት ነበራቸው። ደካማ ነው፣ እህል የለም ከቤት እና አስቸጋሪ ሁኔታ ላይ ነበር ያሉ? አባታችን እንግዲህ ህይወቱ አልፏል። በችግር ምክንያት ማለት ነው እና ደካማ ነበሩ። ያን ያክል አቅም የላቸውም፣ ሰርተው አይበሉም። የሚያግዛቸውም ልጅ የለም። አንድ ልጅ ነበራቸው፣ እሱም በራ በራ እያለ ታማሚ ነበር ነው እናታችን። አሁን የአባታችን ቀናቀን እኳን ለማውጣት እየተበደሩ ነበር ያወጡት። የመጣው ክረምት ነውና። የሚበሉለት እንኳን ያስፈልጋቸዋል። እሳቸው ደካማ ናቸው። የሚለብሱት ልብስ እንኳን የለም። እንደምታዩት ቆራጣ ልብስ ነው ለብሰው ያሉ የኔ እናት። እኛ ልብስ አምተን ለወታል እንዲመርቁልኝ የኔ እናት። ደስ ብሎታል። ደስ ብሎኛል። ያቺን እናታችን እንደምታዩት በዚህ ልክ ማስደሰት በትንሹም ቢሆን በጣም ትልቅ ነገር ነው። እኔ እናት እንግዲህ ተበሳቁለው ያሉት የማጣት ጉዳይ ነው እና እኛ በአንድ ሻይ ቤት ወይም የሆነ ቦታ ላይ ስንገባ የምናጠፈውን ነገር አስቡት። እኔ እናት ግን ለእለት መሻተው ማለት በጣም ከባድ ነው እና እናታችን ደግሞ ማሳረፍ እናታችን ማገዝ በጣም ትልቅ ነገር ነው። የእኔ እናት ይሄንን ልብሱን የላከችልሽ እንዴት እህታችን ናት። እሷን ይመረቁልኝ ያቆይልኝ፣ አሜን። በሰፊ እጁ ይስጥልኝ፣ አሜን። ሰማያትን ያገኝልኝ፣ አሜን። የወለደችው የጨበጠችው ሽ ሆን፣ አሜን። አመስጠቷ ያወልልኝ፣ አሜን። ትባረቅ ሮቅ ተሆን ድሜ ይስጥልኝ፣ አሜን። ያቆይልኝ፣ አሜን። እማ እቶ የምትባል እህታችን ለማማ ይችን ብር አርስልኝ ብለ ነው እ አስራ ሶስት ሺ ብር ናት። እቼን ይዘው ይመርቁልኝ፣ ያቆይልኝ፣ አሜን። ከሰፊ እጁ ይስጠልኝ፣ አሜን። ሰማያትን ታገኝልኝ፣ አሜን። የወለደች የጨበጠችሽ ይሆን፣ አሜን። አገር ትግዛ፣ አሜን። ከሰው በላይ ታወልልኝ፣ አሜን። ከመስጠት ወታ ያወለልኝ፣ አሜን። እግዚአብሔር ከፈቀደ ደግሞ እንደ እግዚአብሔር ፍቃድ መተን ጠይቀታል። ደስ ብሎ ደስ በጣም ደስ ብሎኝ፣ በጣም ጥሩ ዓለም ስለተለየብኝ በጣም ችግር እያገኝ በጣም እየተንገላታሁ ነው።